ጤና ይስጥልኝ ክቡራን ተመልካቾች፣ ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ዳኛቸው ደምስ ነኝ፣ አብራችሁን ቆዩ። በሐረሪ ክልል እየተከናወኑ ባሉ ስኬታማ የልማት ስራዎች ከተማዋን የሚመጥን በርካታ ስራዎች እየተካሄዱ ነው ሲሉ የሐረር ከተማ ነዋሪዎች ገለጹ። ነዋሪዎቹ እየተከናወኑ ያሉ የልማት ስራዎች ለቀጣይ ትውልድ ለማስረከብ የመንከባከብ ኃላፊነት የሁላችንም ነው ሲሉ ገልጸዋል። አብስራ ሰግድ በሐረሪ ክልል የተለያዩ የልማት ስራዎች እየተከናወኑ መሆኑ ይታወቃል በዚህ መሰረት የሐረሪ ብዙሀን መገናኛ ኤጀንሲ ተዘዋውሮ የከተማዋን ነዋሪዎች አነጋግሯል ነዋሪዎቹ ሐረር ከተማ ቀደም ሲል ከነበራት ገጽታ ሙሉ በሙሉ በሚባል ደረጃ ሰፊ የልማት ስራዎች በመከናወናቸው አበረታች ለውጦች እየታዩ መሆኑን ተናግረዋል የልማት ስራ እየተካሄደ ነው በጥሩ ሁኔታም እየተካሄደ ነው ለውጡ ይታያል ትልቅ ለውጥ ነው የሚታየው ማለት ነው ጅምሮቹ ሲያልቁ ደግሞ የበለጠ እያማረና ህዝቡን የሚስብና ለነዋሪው ምቹና ዘመናዊ ኤሪያ ይሆናል ብዬ አስባለሁ። ይሄ ጥሩ ስራ ነው፣ መቀጠል ያለበትም ስራ ነው። ልማት የመንግስት ብቻ አይደለም፣ የህብረተሰብም ነው፣ የህዝቡም ነው እና ይሄ ይቀጥልና ይበጅ የሚያሳኝ ስራ እየተሰራ ነው ብዬ አስባለሁ። እንደአሁኑ ህዝቡ ጥሩ አስተያየት በሄድኩበት ቦታ ሁሉ ጥሩ አስተያየት እየሰጥ ሲናገር ሲለዋወጥ ነው ያዩት። በጣም ተሻሽሎ በጣም ጥሩ የሆነ ለውጥ እንዳለው ክልላችን በጣም በጣም በጣም እድገት እንዳሳየና ከዚህ የበለጠ ደግሞ እንደሚደረግ እኔ በጣም ደስ ብሎኝ ሳላፍር እናገራል ይሄ በዚህ በእውነቱ በከተማችን ከድሮ የበለጠ አሁን እንደዚህ ውበት ማሬቷ እኔም ሆንኩ ህዝቡ በጣም ደስተኛ እንደሆነ ነው በእኔ በኩል የሚታየኝ። ህዝቡም ደስተኛ ነው በዚህ በኩል። አክሎም ነዋሪዎቹ እየተከናወኑ ያሉ የልማት ስራዎች ቀደም ሲል ስራ አጥ ለነበሩ ወጣቶች የስራ እድል የፈጠረ ነው ብለዋል። በዚህ አይነት ስራዎች ሁልጊዜ ልማት ሲካሄድ ስራ አለ። ስራ ካለ ስራ አጥ ያለ ስራ ስራ ያጣ ሰው ስራ ያገኛል ማለት ነው። ቢያንስ እኔ ለብዙ ሺህ ወጣቶች ስራ እድል ከፍቷል ብዬ አስባለሁ እና ቀጣይነቱ ጥሩ ነው። እኔ እንደውም በተለየ መልኩ በፊት ጊዜ ሲሰቃይ የነበረው ወጣት አሁን ተደራጅቶ ክልላችን ስራ በዚህ አኳያ ጥሩ ስራ በየፊሉ በየሞያው በየአቅጣጫው ሲሰጥ በአይናችን በአይኔ ማየት ቻለው። ይሄ እንደውም ከምንጊዜው ማ የወጣቱን ችግር በመቅረፍ አኳያ ጥሩ ነገር ነው የተደረገው ብዬ ነው ማምነው እና አሁንም በዚሁ እንደሚቀጥል ተስፋ አለኝ። እያየነው ነው፣ ለምን ብዙ ስራ አጦች በዚህ እየተሰማሩ ነው። አንዳንድ ብዙ ሰዎች ስራ አጥ እየሆኑ ነበረ ከዚህ በፊት አሁን ግን ይሄን በዚህ በልማት እየተሳተፉ የራሳቸው ገቢ እያገኙ ስለሆነ ይሄ በጣም ደስ የሚል ነው፣ የምናየው ነው የቀን ሰራተኞች በተለያዩ ቦታ እየሰሩ ስለሆነ ይሄ ሁሉ በአይናችን በምናይበት ጊዜ በጣም አሪፍ ነው። እንዲሁም በከተማው የተከናወኑ የልማት ስራዎች ህብረተሰቡ በአግባቡ በመጠቀም ና በመንከባከብ ሁሉም የተጣለበትን ኃላፊነት እንዲወጣ መልእክታቸውን አስተላልፈዋል። ማህበረሰቡን ማሳሰብ የምሰጠው ልማቶች የኛ ናቸው። የኛ የሆኑትን ነገር ደግሞ እንደ ራሳችን ልንይዛቸው ይገባል። ማህበረሰባችን አሁን በተገኘው ሁኔታ ተጠቅሞ ተሳትፎን በማጎልበት ጥሩ አመለካከት ኖሮት ይሄ ሁኔታ ቢቀጥል እና ቀጣይም ነው እምነት አለኝ ቢቀጥል ጥሩ ነው የሚል ነው ለህብረተሰቡን ማስተላልፈው ነገር ምንድን ነው? ጧጧትን ጽዳት እየወጡ በመስራት የተለያዩ ነገሮችን አትክልቶችን በማንከባከብ ውሃ እያጠጡ መሆኑን። ስለዚህ ይሄ አሁን ህብረተሰቡ በደስታ ተሳትፎ የሚያደርገው ነገር በዚሁ መቀጠል አለበት ነው ምለሆኔ፣ የልማት ስራው ቀጣይነት እንዲኖረው የሁሉም ርብርብ ያስፈልጋልን ብለዋል። ጀግኖች አባቶች በአድዋ ላይ ድል እንዳደረጉት ሁሉ ታላቁ የህዳሴ ግድብን በመቀደብም የአሁኑ ትውልድ ታሪክ ሊሰራ ይገባል ሲሉ ያነጋገር ናቸው የሐረር ከተማ ነዋሪዎች ገለጹ። በኢትዮጵያውያን ርብርብ እየተገነባ ያለው የህዳሴው ግድብ ሲጠናቀቅ ከሀገሪቱ አልፎ በአፍሪካ ደረጃም ትልቅ ፋይዳ አለው ሲሉ ነዋሪዎቹ ጨምረው ገልጸዋል። ፍቃዱ በላይ ተጨማሪውን ያቀርበዋል። አንዳንድ የሐረር ከተማ ነዋሪዎች ከሀረር የብዙሃን መገናኛ ኤጀንሲ ጋር ባደረጉት ቆይታ እንደገለጹት የታላቁ የህዳሴ ግድብ መጠናቀቅ መጠናቀቅ ደረጃ ላይ የደረሰ ቢሆንም አሁንም ድጋፍና ርብርብ ያስፈልጋል ሲሉ ገልጸዋል። ህብረተሰቡ ግድቡ ሙሉ በሙሉ እስኪጠናቀቅ በብሔርና በእምነት ሳይል ላይ በአንድነት እያደረገ ያለውን ድጋፍ ሊያጠናክር ይገባልም ብለዋል። ህብረተሰቡ ደስተኛ ሆኖ ማድረግ አለበት። አልቋል እኮ ምን ቀረውና ነው። ስለዚህ ለማ ለህብረተሰብ እኮ ነው የሚሰጠው ጥቅም ህብረተሰቡ በደንብ በደንብ አሁንም ደግፎ ማለቅ አለበት። አልቆ መጨረሻውን ማየት አለብን እና መደገፍ አለበት ነው የምለው። እኔ ግን አሁን ሊጠናቀቅ ትንሽ ነው የቀረው። ስለዚህ ህብረተሰቡ በፊት የነበረውን ድጋፍ በደንብ አድርጎ በበረታ በአዲስ እንደገና ህብረተሰቡ መደገፍ አለበት ብዬ አስባለሁ። እና ለምን ግድቡ ሲጠናቀቅ ለእኛም ጥሩ ነው ለአፍሪካ ብሎም ለዓለም ጥሩ ነው ብዬ ስለማስብ ህብረተሰቡ ያለውን ድጋፍ በደንብ መቀጠል አለበት እና አሁንም እንደጀመር ነው መጨረስ አለብን። ባለን አቅም ባለን ጉልበት እኛም ተባብረን መጨረስ አለብን ነው ብለው፣ በሚፈለገው ነገር ህዝቡ በሚፈለገው ነገር መንግስት በሚጠይቀው እንትን መሳተፍ አለበት ይበላል። ለምን ልማት የሆነ ነገር ስለሆነ ለሀገሪቱ ፋይዳ ያለው ዋና የጀርባው አጥብት ነው እና እንደ ቀልድ የሚታይ አይደለም። ሁላችን ልብ ተባብረን የሚጠበቅብን እናደርጋለን ብለዋል። ግድቡ አሁን ላይ ሰፊ የአሳ እርባታ የተካሄደበት ነው ያሉት ነዋሪዎቹ በቀጣይ ለሀገር ኢኮኖሚ ትልቅ ፋይዳ ያለው መሆኑን ገልጸዋል። ከኢትዮጵያ አልፎ ግድቡ ለአፍሪካም ብዙ ፋይዳ ያለው መሆኑን የገለጹት ነዋሪዎቹ የልማት ስራዎችን በማስፋፋት የሀገር ገቢ እንዲያድግ ያደርጋልን ብለዋል። እኛ አልፎ ተርፎ ለጎረቤት ሀገር የሚሰጠው ጥቅምም ትልቅ ነው። የልማት አጋር ነው ለአፍሪካም ደግሞ ያው ያለው የመብራት አልቋር መብራት እንትን የሚለው ስለዚህ መብራቱ ለመብራት ስለሚያገለግል ለአፍሪካም ጥቅም አለው ብዬ አስባለሁ። ስለዚህ ጥሩ ነገር አለው ለልማት ለልማቱ ጥሩ ነው ብዬ አስባለሁ። ናቀቅማ ለእኛ አልፎ ለጎረቤት ሀገር እንደሚጠቅም ነው። በልማትም ሆነ በእንትን ያገለግላል። እኛ አጠቃላይ ማለት ነው። በኢኮኖሚ አንጻር ለሀገራቷ ገቢ ዶላር ያስገኛል። ለዜጎችም ያው ጥሩ የስራ እድል ይፈጠራል። ያው ዶላሩ በገባ ቁጥር፣ ያው ሀገሪቷ ባደገች ቁጥር ጥሩ ነገር ይኖራል ብዬ እገምታለሁ። እራሱ የቻለ አንድ ከተማ ነው። እዛ ላይ እራሱ አባይ ላይ የሰፈሩት አሁን ብዙ ሰው ሰፍሯል። አሳ እርባታ አለ። ብዙ ነገሮች ለሀገሪቷ ትልቅ ጠቃሚ ነው። ትልቅ ገቢ ያለው የህዳሴ ግድብ አንድነታችንን ያጠናከረ ፕሮጀክትና የአንድነታችንን መገለጫ በመሆኑም ልንጠብቀውና አስፈላጊውን ድጋፍ ልናደርግ ይገባል ብለዋል። ባላቸው አነስተኛ ቦታ ላይ እያካሄዱት ባለው የዶሮ እርባታ ተጠቃሚ መሆናቸውን በክልሉ በሌማት ትሩፋት የተሰማሩ ዜጎች ገለጹ። በቀጣይ በተለይም በከተማ ግብርና ላይ በስፋት ለመስራት እቅድ ያላቸው መሆኑን የሐረሪ ቴሌቪዥን ያነጋገራቸው በዘርፉ የተሰማሩ መምህርት ገልጸዋል። ቤተልሔም ደሴ ተጨማሪውን ታቀርበዋለች። መምህርት ነጻነት ታዬ በሸንኮር ወረዳ ነዋሪ ሲሆኑ በመምህርነት በሚያገኙት አነስተኛ ደሞዝ ኑሯቸውን ይገፉ ነበር። ከቅርብ ጊዜ ወዲግን ባላቸው ትንሽ መኖሪያ ቤት በሌማት ትሩፋት ስራዎችን በመስራት ተጠቃሚ መሆን የቻሉ መሆናቸውን ገልጸዋል። ያሰብነውን ለማሳካት ፍላጎትና ቁርጠኝነት ወሳኝ ነው ያሉት መምህርት ነጻነት በቀጣይ ሰፋፊ ስራዎች በመስራት ከራስ አልፎ ለሌሎችም የስራ እድል ለመፍጠር የሚፈልጉ መሆኑን ተናግረዋል።

ውጭ ወጥተን አንፈልግም። ዶሮ ከፈለጉ ከቤት እየወሰድኩ አርዳለሁ። እንቁላልም እንደዛው የመንግስት ስራ እየሰራው ሴቶች ቤት ውስጥ ብቻ መቀመጥ የለባቸውም። ቤታቸው ውስጥም መስራት ይችላሉ። ሴቶች ስራ ሳይንቁ ከትንሽ ተነስተው እንዲሰሩ መክራለሁ። አያል አከስሞ ጀልቀሙደንተጎርሳ ካለም መደበኛ ስራ ጎን ለጎን የከተማ ግብርና ማካሄድ ከፍተኛ የማህበራዊ ና ኢኮኖሚያዊ ፋይዳ አለው ሲሉ መምህርት ነጻነት መልእክታቸውን አስተላልፈዋል። በተለይ ሴቶች በትንሽ ቦታ ብዙ ነገር መስራት እንዲችሉ በትጋት ሰርተው መለወጥ እንዳለባቸውም ምክራቸውን ለግሰዋል። አገር አቀፍ የዜና እርሰው ጉዳዮች አለፍን። ህብረተሰቡ በትምህርት፣ በጤና በኢኮኖሚ ጉዳዮችና አምራች ዘርፎች ላይ ጥያቄዎቹንና ማብራሪያ የሚሹ ጉዳዮችን እንዲያቀርብ የጠቅላይ ሚኒስትር ጽህፈት ቤት ጥሪ አቀረበ። በሌላ ዜና ብልጽግና ፓርቲ ለጋራ ብሔራዊ ማንነት ግንባታና ለዘላቂ ሰላም የማይናወጥ አቋም አለው ሲሉ የፓርቲው ምክር ቤት አባልና የሰላም ሚኒስትር መሐመድ ኢድሪስ ገልጸዋል። እነዚህንና ሌሎች የዜና ርዕሰ ጉዳዮችን ሌኒሽ መለስ ታቀርባችኋለች። ህብረተሰቡ በትምህርት፣ በጤና፣ በኢኮኖሚ ጉዳዮችና አምራች ዘርፎች ላይ ጥያቄዎችና ማብራሪያ የሚሹ ጉዳዮችን እንዲያቀርብ የጠቅላይ ሚኒስትር ጽህፈት ቤት ጥሪ አቀረበ። በዚሁ መሰረት ህብረተሰቡ እስከ ነገ ድረስ በጠቅላይ ሚኒስትር ጽህፈት ቤት የማህበራዊ ትስስር ገጾች አማካኝነት ጥያቄዎችን መላክ እንደሚችል ተገልጿል። ለሚቀርቡ ጥያቄዎችም የሚመለከታቸው የስራ ኃላፊዎች ምላሽና ማብራሪያ እንደሚሰጡበት ጽህፈት ቤቱ በማህበራዊ ትስስር ገጾ አረጋግጧል። ብልጽግና ፓርቲ ለጋራ ብሔራዊ ማንነት ግንባታና ለዘላቂ ሰላም የማይናወጥ አቋም አለው ሲሉ የፓርቲው ምክር ቤት አባልና የሰላም ሚኒስትር መሐመድ ኢድሪስ ገለጹ። ሚኒስትሩ ከሀገራዊ ለውጡ ወዲህ ዘላቂ ሰላምና ሀገራዊ አንድነትን በተመለከተ መንግስት የሚከተላቸው መርሆች በሁኔታዎች የማይለዋወጡና በጽኑ አቋም ላይ የተመሰረቱ መሆናቸውን ተናግረዋል። ብልጽግና ፓርቲ የኢትዮጵያን ታሪካዊ የፖለቲካ ስብራቶችን ለመጠገንና አለመግባባቶችን ለመፍታት እየተከናወኑ ለሚገኙ ሀገራዊ ምክክርና የሽግግር ፍትህ ትግበራዎች ሙሉ ድጋፍ እያደረገ እንደሚገኝ አልተገኘም አንስተዋል። ፓርቲው ባለፉት ዘመናት ልዩነትን በኃይል ለመፍታት በኢትዮጵያ ይስተዋል የነበረውን የፖለቲካ አካሄድ አዙሪት ለማስቀረት ያለውን ቁርጠኝነትም አውስተዋል። በሀገራዊ ምክክር ሂደቱ ለመሳተፍ ፍላጎት ላላቸው ታጣቂ ቡድኖችም አሁንም የሰላም በሩ ክፍት እንደሆነ ገልጸው አለን የሚሉትን አጀንዳ ለማሳካት ከሀይል ይልቅ የውይይት መንገድን እንዲመርጡ አሳስበዋል። የሰላም ጥሪውን ተቀብለው ወደ ማህበረሰቡ የተቀላቀሉ ያሉ ታጣቂ ኃይሎች ፓርቲው ሀገራዊ ሰላምና ዘላቂ ሰላምን ለማረጋገጥ ለሚያደርገው ጥረት ገንቢ ሚና የተጫወቱ እንደሚገኙ መናገራቸው የፓርቲው መረጃ አመላክታል። ለከተማ ልማታዊ የሴፍቲ ኔት ለቀጣይ ሶስት ዓመታት በየአመቱ 15 ቢሊዮን ብር መመደቡን የከተማና መሰረተ ልማት ሚኒስትር ጫልቱሳኒ ገልጸዋል። የከተሞች ልማታዊ የሴፍቲ ኔት ፕሮጀክት የጠቃሚዎች ሽግግርና የማስጀመር መርሃ ገብር በጅማ ከተማ ተካሂደዋል። ሚኒስትሯ በዚህ ወቅት በከተሞች ልማታዊ የሴፍቲ ኔት እና የስራ ፕሮጀክት ከአንድ ነጥብ ሰባት ሚሊዮን በላይ ዜጎች ጠቃሚ መሆናቸውን ገልጸዋል። መንግስት ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ መሰረት በማድረግ በገጠርና በከተማ ልማታዊ ሴፍቲ ኔት ስራዎች ዜጎችን ለመደጎምና በዘላቂነት ኖሯቸው ቸውን ለማሻሻል ለቀጣይ ሶስት ዓመታት በየአመቱ 60 ቢሊዮን ብር መመደቡንም አመልክተዋል። ከዚህም ውስጥ በየአመቱ 15 ቢሊዮን ብር ለከተማ ሴፍትኔት እንደተመደበም ጠቁመዋል። በበጀት ዓመቱ በሁሉም ክልሎችና በነባር የፕሮጀክቱ ተጠቃሚ ከተሞች ውስጥ 143026 የቤተሰብ አባላት ወደ ዘላቂ የኑሮ ማሻሻያ የሚሸጋገሩበትና ና 699112 ዜጎች በቀጥታ ድጋፍና በአካባቢ ልማት ወደ ፕሮጀክቱ እንደሚቀላቀሉም ገልጸዋል። መጋቢትን የደም ልገሳ ወር በማድረግ የንቅናቄ ስራዎችን እንደሚያከናውን የኢትዮጵያ የደምና ህብረ ህዋስ ባንክ አገልግሎት አስታውቋል። አገልግሎቱ ከበጎ ፍቃደኞች ደምና ህብረ ህዋስ በማሰባሰብ ና ደህንነቱን በማረጋገጥ ለተጠቃሚዎች እያስተላለፈ መሆኑን ገልጸዋል። አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ና የእስልምና ሃይማኖት ተከታዮች የጾም ወቅት መሆኑን ተከትሎ የደምና የደም ተዋጽኦ አቅርቦት እጥረት እንዳያጋጥም የተጠናከሩ ስራዎችን እየሰራ እንደሚገኝ አንስተዋል። በዚህም መጋቢትን የደም ልገሳ ወር በማድረግ አስፈላጊውን ግብዓት ለማሰባሰብ የሚያስችል ስራ ለማ ማከናወን ዝግጅት መደረጉን የአገልግሎቱ ምክትል ዋና ዳይሬክተር ሀብታሙ ታጊ ተናግረዋል። ለዚህ ሰብአዊ አገልግሎት በጎ ፈቃደኞችና ማህበረሰቡ በንቃት ተሳታፊ እንዲሆንም ጥሪ አቅርበዋል። የውጭ ዜና ናይጄሪያ በአፍሪካ ትልቁ ነው የተባለውን በኤሌክትሪክ የሚሰሩ መኪኖችን የሚውል የባትሪ መገጣጠሚያ ፋብሪካ ከፈተች። ሀገሪቱ በሚቀጥሉት ዓመታት በነዳጅ የሚሰሩ መኪኖችን በኤሌክትሪክ ለመተካት አቅዳ እየሰራች ትገኛለች ተብሏል። ምስጋና ኃይሉ ናይጄሪያ በሚቀጥሉት በመጪው ዘመናት የነዳጅ መኪኖችን በኤሌክትሪክ በሚሰሩ ተሽከርካሪዎች ለመተካት እየሰራች ትገኛለች። የአካባቢውን ብክለት በመቀነስ ሰላሳ እጅ ተሽከርካሪዎች በኤሌክትሪክ የመተካት እቅድን ለማሳካት ትኩረት ተሰጥቶ እየተሰራ መሆኑንም ተገልጿል። የናይጄሪያ ኢንዱስትሪና ንግድ ኢንቨስትመንት ሚኒስትር ጆን ዋን ኤኖች ለኤሌክትሪክ መኪና የባትሪ ኃይል መሙያም መገጣጠሚያ ፋብሪካ መክፈቻ ላይ ባደረጉት ንግግር ተቋሙ ለሁለት መቶ ሺህ ዜጎች የስራ ዕድል ፈጥረዋል ብለዋል። የኤሌክትሪክ ተሽከርካሪዎች በሁሉም የአገሪቱ ክፍሎች ማዳረስ የመጪው ዘመን እቅዳችን ቢሆንም የመጪው ዘመን እቅድ ደግሞ ስኬቱ የሚጀምረው ዛሬ ላይ ነው ብለዋል። ለኤሌክትሪክ ተሽከርካሪዎች የባትሪ ኃይል መሙያ ፋብሪካው ተገጣጥሞ ወደ ስራ ሲገባም በአውቶቡሶችና ታክሲ አሽከርካሪዎች አዲስ ኃይል አማራጭ ይሆናል ተብሏል። የኤሌክትሪክ ተሽከርካሪዎች የባትሪ ኃይል መሙያ ፋብሪካ በቀጣይ ናይጄሪያ ከብክለት መከላከልና ከዚሁም ጋር በተያዘ ለሚከናወነው ስራ የሽግግር አጋዥ ቴክኖሎጂ ይሆናል ተብሎ ተስፋ ተጥሎበታል። እስራኤል በጋዛ የኤሌክትሪክ ኃይል አቅርቦት ሙሉ በሙሉ እንዲቋረጥ አዘዘች። የእስራኤል ኢነርጂ ሚኒስትር ውሳኔውን ያሳለፉት ሐማስ ታጋቾችን እንዲለቅ ጫና ለማድረግ ነው ተብሏል። ባህር ንክር ተጨማሪውን ያቀርበዋል። እስራኤል በመላው ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ማዘዟን አስታወቀች። የሀገሪቱ የኤነርጂ ሚኒስቴር አሊ ኮሻን ታጋቾችን ለማስለቀቅና ሐማስ ከጦርነቱ በኋላ በጋዛ ህልውና እንዳይኖረው ለማረጋገጥ ሁሉንም አማራጮች እንጠቀማለን ሲሉ ተናግረዋል። ሚኒስተሩ የሰጡት ትዕዛዝም በተለይ የተጣራ የመጠጥ ውሃ ለማቅረብ የሚውለው ማሽኖችን ከስራ ውጭ እንደሚያደርግም ተገልጿል። የጠቅላይ ሚኒስተሩ ቤንያሚን ኔታንያሁ አስተዳደር በቀጣይም ወደ ጋዛ ውሃ እንዳይገባ ሊከለክል እንደሚችልም ነው የተናገሩት። እስራኤል ባለፈው ሳምንት እሁድ ማንኛውንም የሰብአዊ ድጋፍ ወደ ጋዛ እንዳይገባ ማገዷ ይታወሳል። በጥር ወር አጋማሽ ተፈጻሚ መሆን የጀመረው የጋዛ የተኩስ አቁም ስምምነት የመጀመሪያው ምዕራፍ መጠናቀቁን ተከትሎ እስራኤል ለ42 ቀናት ተኩስ አቁ አቁሙን ለማራዘም ሀሳብ አቅርባለች። ሐማስ ግን በስምነቱ መሰረት በሁለተኛው ምዕራፍ ተኩስ አቁም ዙሪያ ለመደራደር እንጂ የተኩስ አቁም ማራዘሚያን እንደማይቀበል ማሳወቁ ቢቢሲ መዘገቡ ይታወሳል። በሁለተኛው ምዕራፍ ተኩስ አቁም ሐማስ ሁሉንም ታጋቾች መልቀቅ፣ እስራኤል ደግሞ ከጋዛ ወታደሮቿን ማስወጣት እንዳለባት በአሜሪካ አደራዳሪነት በተደረሰው የመጀመሪያ ስምነት መግባባት ላይ ተደርሶ ነበር። እስራኤል ግን ተኩስ አቁሙን በማራዘም ቀሪ ስራ ይጠይቃል ያለችውን ሐማስን የመደምሰስ ዘመቻ ለመቀጠል ፍላጎት እንዳላት በተዘዋዋሪ የገለጸች ትገኛለች። በትላንትና ሁለት ከግብፅ አደራዳሪዎች ጋር የመከረው የፍልስጤሙ ሐማስ አቋሙን እንዳላወጣ ያስታወቀ ሲሆን በሁለተኛው ምዕራፍ ተኩስ አቁም ላይ በፍጥነት ድርድር እንዲጀመርም ጠይቋል። ከመጀመሪያው ምዕራፍ በኋላም እንከን የገጠመው የተኩስ አቁም ስምምነት ለማስቀጠል ዛሬ በኳታር መዲና ዶሃ ድርድር እንደሚጀመርም ይጠበቃል። እስራኤል ወደ ጋዛ ሰብአዊ ድጋፍ እንዳይገባ መከልከሏ ከፍተኛ ተቃውሞ እያስነሳባትም ይገኛል። ለንጹሐን ህይወት መቀጠል ወሳኝ የሆኑ ሰብአዊ ድጋፎች እንዳይገቡ መከልከል የጅምላ ቅጣት እንደሆነ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን እያስታወቀ ይገኛል። ክቡራን ተመልካቾች ለሰዓቱ ያዘጋጀናቸው ዜናዎቻችን በዚሁ አበቁ። ከዜናዎቹ ጋር ዳኛቸው ደምሴ የነበርኩኝ ጤና ይስጥልኝ።